ሰላም አለይኩም። ለበርካታው ኳተሮች አብረን ስፖርት ኳተሮች ሳይሆን ሁላችሁም ስፖርት አብረን እንስራ። በዚጋ ማለት ነው ቤት ነው።

ሰዎቻችሁ የተንቀሳቀሱ ላስጎበኛችሁ፣ በደንብ ባርክ። አሁን ይብስ ለላ ይወጣሉ፣ ደግሞ አሪፍ። ከላይ ሆኜ ላሳያችሁ እኮ ነው። እኔ ለእናንተማ አልሆነ ነገር የለኝ።

ከዚህ በጣም ነው የሚያምረው። እን ይመስላል በዛ ታች በታችን መውረጃ አለው፣ ግን ፈራለሁ ብዝ ተመልሼ በዛው ልወርድ። የበለጠ ደግሞ አሳያችኋለሁ። ይህም ይሰራል፣ ሊፍቱም ይሰራል ግን ደግሞ በእግሬ በህድሽ ይሻለኛል። ለስፖርት እስከመጣሁ ድረስ ይሰራል ግን እኔ ለስፖርት በእግሬ መውረድ ያለብኝ እና ላይክ ሼር ሳብስክራይብ አድርጉልኝ። እኔ ማሮች ፍቅሮቼ፣ ውዶቼ ስፖርት ስሩ። ስፖርት ጥሩ ነው ማለት ነው። ቅልል ነው የሚላቸው ስፖርት እንቅስቃሴ ምናምን ስታደርጉ በጣም ነው የሚቀል። ወዲም የሚቀጥለው ባርክ ታያለሽ። የሚቀጥለው ባርክ እንነካዋለን አብረን እኮ ይንቀሳቀሳል። ለምን? ቁጭ የሚል የለም። ንፋሱ አይን ነገር በጣም ነው የሚያምረው ንፋሱ። ያለ ሙቀት ሙቀት አለ ግን ንፋስ አለ። አሪፍ ነው ሰላዙ። እስፖርት ስሩ፣ ስፖርት አሪፍ ነው ለሁላችሁም ከቻ እንቅስቃሴ ማድረግ ጥሩ ነው። ተንቀሳቀሱ። ሰው እንዳለ ተቀያይዞታል። እኔም ፊት ትምህርት ምናምን ሲከፈት ይርቆ ነበር። አሁን ግን ትምህርት ሲዘጋ ሰነፍኩ። አሁን ዛሬ ጀምር የዋለው ዳልተው እንግዲህ አልተው ማለት ነው። እኔ ማረች እና እንደምታዩት አበባ በጣም ያምራል። በጣም ነው የሚያምረው። አሁን ደም ድርቆኔ በጣም የሚያማምር አበባ ነበር፣ አሁን ትንሽ ሙቀት ስለሆነ ደረቀ መሰለ። እዛ ነው እንጂ በጣም ነበር የሚያማምረው፣ በጣም ነበር የሚያማምረው። ፋሮ ግን አልደረቀም፣ አሪፍ ነው ውሃ የሚጠጣ እየጠጣ ስለሆነ ስለዚህ አይደረቅም። ፀሐይቱ ገና እየወጣች ነፍጫት

እና ደስ እንደባቸዋለሁ ሰብስክራይብ አርጉልኝ። እንተባበር እንተባበር ራስ ራሳችን የኔ ውዶች ብዙ ናያል ከማሳያችኋለሁ። ረሽም ነው፣ በጣም ረሽም ነው። ብቻ ፀሐይቱ ገና እየወጣች እዛ ጋር መቀብር አለ።

ረዥም እንደ መጓዛ ያሳያቸዋል። በጣም የሚያምረው ወደታች ያለው ታውቃላቸው። አሁን ይሄ ረዥም ረዥሙ መብራቱ በሶራል ለ የሚሰራው መብራት አይደለም። ሶራል ሶራል ተረክቦለት ነው። ሶራል በጣም ማታ ማታ ያበራል ማለት ነው። የእኛው ማሮ ቋንቋዊ ማሰራሩ ላሳያችሁ ማለት ነው። ይሄ እዚህ ላይ ማለት ነው። ይሄ ሶራል ነው። ሶራል ነው የሚሰራው መብራት አይደለም። እዛ ጋር ሴቶች ይታያቸዋል እንዴት እንደሚሄዱ እንደሚንቀሳቀሱ

ያስፈራል ግን። እና ኳተር ላይ ምንም የሚያስፈራ ነገር የለም። ዘና ማለት ነው። ጫፋችሁን የሚነካ የለም ማለቴ ነው። እኔ አሁን ኢትዮጵያ እንደዚህ ኮንፊዴንስ የለኝም አልችልም። ለብቻ እንደዚህ እዚህ ማንም ምናምን ስለማድረግሽ ችግር የለም ይህ ምናምን አንዳንድ ዘቂ ወንዶች ምናምን ስታይ ያፈር ያሳፈራል፣ እንጂ ሌላ ኳተር ላይ ምን ካሸለ ምን ሄደ እንደፈለግሽ መሆን ትቻላለሽ። አስራአንድ ደቂቃ አስፋልት ልሽ ሀገር ነው። ሌላኛውን ሁለተኛው አስፋልት ከዛ ደግሞ ሶስተኛው አስፋልት አለ ማለት ነው። ይሄ ሁለተኛው አስፋልት ሲሆን ሲሆን ሌላኛው ደግሞ ሁለት ሶስት አራት እና ምን አስፋልት ተሻግረን ነው ምን ሄደው ማለት የፈለገ የፈለገ ባንዱ ይሰራል። ይሄኛው ደግሞ ሌላኛው ሀዲቀ ይባላል ማርች

ይሄ አሁን ሌላኛው ነው ማለት ነው። ሲያምራልጻ በጣም ነው የሚያምር ኢንሻአላህ አረ ሄን የመሰለ መዝናኛ እያለ ማንቀሳቀሻ እያለ የምን ቤት ቁጭ ብሎ መደበር ነው አውዶች

አሁን ፀሐይ እየወጣች ስለሆነ ይሞቃል። ምንም አያለኛ። በጣም ኦቨር ስላልሆነ አይሞቃል።

አበባው ሲያምራ እነዚህ አይደርቁም፣ ሁሉ ሲንደር ናቸው። ታይደሙ ደግሞ ያሳያችኋለሁ። ሁለተኛውን እንኳን አልጨረስኩም። ሌላኛው መስፈል አሳየች ነበር። ሰው ሲሮጣ እንዲህ እንዲህ ሰውዬ ነበር። አባይ ምናምን ታዲያ ምናምን አርጊ ሁለተኛውን ተጨረስን ይበቃና፣ ለኔ ውዶች። አሁን ይሄ መስመሩ መሰላቸው? ይሄው እንግዲህ መጀመሪያው እና አሁን ከዚህ ደሞ ለጥቆ ሶስት አለ ይሄን ሁለት የሚያካክል ማለት ነው። እና አሁን እስፖርት አሪፍ የሚሆን ቦታ ነው ያለው። በጣም የሚመች ቦታ። ኢትዮጵያ ስንሄድ እንቀጥናለን ናለ ስፖርት ምን ያደርግልና ስፖርት አንስራ ሀሳብ አትበሉ ኢትዮጵያ ስንሄድማ እንቀጥናለን

አለመቅጠን አለመወፈር ምናምን ሳይሆን እንዲሁ ለጤንነት እራሱ ለአ- ለአሚሮም እራሱ ለጭንቅላት አሪፍ ነው እ እ እ እያቸው ስትገነፋሱ ይንቀሳቀሳል። ሙቀት የለም። ዱባይ ቢሆን ሙቀት ነው ብለዋል። ዱባይ ብትፈለጉ ዝጋ ትቀመጣላችሁ። ተደከማችሁ መቀመጫ አለላችሁ። ማረፊያ ከመርም ሊያበቅል ጀምሯል መሰል

በጣም የሚያመር ነው ላችኋለሁ። እኔ ማህሮች እንደምታዩት ያው በዚህ ጋ ፈለጋችሁ

ያም መቀመጫ በጣም ያምራል። አቀማመጡ መጡ ራሱ ውሃ መጠጫ ራሱ አለው። በዛ ታች ደሞ አለ። አንደኛው እና ሁለተኛው፣ ሶስተኛው አሁን እየተመለሰ ፋሶ እናንተ ግልል ባረገላ አባያንና ወዶቼ ላይክ ሰብስክራይብ አድርጉልኝ። ወዳቸዋለሁ ያገሬ ልጆች፣ እኛው ለእኛው ነን፣ እንተባበር። ይሄን ይመስላል ቸው ወዶቼ፣ አሁን ጨርሼ ወደ ቤት እየተመለስኩ ነው። አሁን ስድስት ሰዓት ሊሆን ነው ማለት ነው። አንድ ሰዓት ያክል ስፖርት ሰራሁ፣ ይበቃኛል ማለት ነው። እናመሰግናለሁ። ላይክ አድርጉልኝ፣ ሸር አድርጉልኝ።